እንደምን አላችሁ አድማጭ ተመልካቾች። እንግዲህ በመጀመሪያዋ ሮብ በፕሮግራማችን መጀመሪያ እናም ደግሞ በቻናላችንም ለመጀመሪያ የሆነች ፖድካስት እንግዲህ እንበላው እና ጀምረናል። እጅግ በጣም አመሰግናለሁ። እጅግ በጣም ደስተኛ ነኝ። ሰብስክራይብ አርጋችሁ እውነትም እስካሁን ድረስ በትዕግስት ስትጠባበቁኝ ለነበራችሁ እንደማላሳፍራችሁ ተስፋ አለኝ። የምትወዱትን የምትናፍቁትን፣ በትክክልም ይገልጸዋል ስሜታችን የምትሉትን የበገናን ጣዕመ ዝማሬ እየሰማን እየተማማርን በተጨማሪም ብዙ ብዙ ብዙ ርዕሶች ላይ እየተወያየን እንግዲህ እንከራረማለን ብዬ አስባለሁ። እንግዲህ ለቻናላችን መግቢያ የመጀመሪያ መዝሙር ሰላም ለከኢየሱስ ንጉሰ ሄራን የምትለዋን አቅርቤላችኋለሁ። እንግዲህ እግዚአብሔርን በማመስገን ነው የሚጀምረው ሁሉም ነገር። እግዚአብሔር ይቀድማል። ምስጋናው ካኮቴቱ ከብዙሃኑ ከምናቀርባቸው ልመናዎች አስቀድሞ እግዚአብሔር ምስጉን ነው። ቢሰጠን ቢነሳን፣ ብናጠበ እናገኝ፣ ብናተርፍ፣ ብንከስር ምስጉን ነው። ያረገው ሁሉ ለመልካም ነው ብለን እንግዲህ ጀምረናል። አብረን እንዘላለቃለን። በጣም ብዙ ፕሮግራሞች ይኖሩናል። በጣም ብዙ የምንወያይባቸው ርዕሶች ይኖሩናል። እጅግ በጣም ደግሞ የምትወዷቸውን እና በጣም የምትናፍቋቸውን የበገና ድምፆችን ከዝማሪዎች ጋር እያጀብን እያዋዛን እንግዲህ እንዘላለቃለን ማለት ነው። እንግዲህ አንድ ሰው ሊጠይቀኝ ይችላል። ለምን አሰብክ ለምን አስፈለገ ሌላ ቻናል መክፈት፣ ወይንም ደግሞ ምንድን ነው ሪዝንህ? ትልቁ ምክንያትህ ምንድን ነው? ሊለኝ ይችላል አንድ ሰው ቀርቦ። ምክንያቱም እንደምታውቁት ብዙሃኑ የኔ የበገና ትምህርቶቼም መዝሙሮቼም ብዙሃኖቹ በዛኛው በድሮ ቻናል ላይ ስራፌል ወኪሉቤል በሚለው ዩቲዩብ ቻናሌ ላይ አሉ ተገኝተዋል ዋይ እዚህ ላይ መክፈት ለምን አስፈለገ ብዙዎችም ብለውኛል እንዲሁም ሊል ይችላል ሰው እውነት ለመናገር ከሁለቱ መካከል የሚገኝ ልዩነት አለ ብዬም ሳይሆን ግልጽ በሆነ ሁሉም ሰው ተደራሽ በሚሆን መልኩ የመዝሙር ቻናሌን እና ደግሞ እዚህ ላይ ደግሞ ስለ በገና የምናወራቸውን ፖድካስቶች ግልጽ በሆነ ሁሉም ተደራሽ በሚሆንበት መንገድ ለመስራት እንግዲህ ስላሰብኩ ነው ማለት ነው ይህንን ያደረኩት እንግዲህ እንደምትወዱት ተስፋ አደርጋለሁ የምንወያይባቸውም ብዙ ርዕሶች ከሞላ ጎደልም ደግሞ የብዙቻቸውን ጥያቄዎችም አድሬስ አደርጋለሁ ብዬ አስባለሁ እንግዲህ በጣም አስቸጋሪ ነገር ነው ስለ በገና ስንነጋገር ብዙ ዳታ የለንም ብዙ አርካይቭ የሆኑ ነገሮች አፍን ሞልቶ ደረትን ነፍቶ ለመናገር የሚያስችሉ የሉም። ዳሩ ግን የሁሉ እውነትም የቤተክርስቲያናችን ቃል ትምህርት ሁሉ መጀመሪያ የሆነው መጽሐፍ ቅዱስ ላይ ግን ባለን መነሻነት ከቅዱስ ዳዊት አንስቶ መወያየቱ እራሱ ትልቅ ዋጋ አለው እያስባለሁ። የትውፊታችን ጥያቄ ሁሌም ቢሆን ውስጥ ሁላችንም ውስጥ ማለት ነው ሲመላለስ ይኖራል። ግን ያ አይደለም ብቻኛው እውነትም ማስረጃ ስለ በገና ምንነት ወደ ውስጥ ጠልቀን የምንመለከታቸው ነገሮች እነዚህ ናቸው ማለት ነው። እንግዲህ በገና ምንድን ነው? የብዙዎቻችን ጥያቄ ነው። በገና ከማን ነው የተሰጠው? በገና በማን ሰዎች ነው የተደረደረው? ቀድሞውን በገናን ያስተማሩት ትውፊቱን አስጠብቀው ያስቀጠሉት እነማን ናቸው? የሁላችንም ጥያቄዎች ናቸው። ያልተመለሰበት መልኩም አለ፣ የተመለሰበትም መልኩም አለ። እንግዲህ ሁሉም ነገሮች የሚመላለሱት በታሪክ አውድ ውስጥ በእኛ ምልከታ በእኛ አሰሳሰብ አንጻር ሳይሆን ብዙሃኑ በመጽሐፍ ቅዱስ አንጻር ነው። እና መረዳት ያለብንም መጽሐፍ ቅዱስ ምን ይላል ብለን ነው። ምን ይላል ትልቁ የቤተ ክርስቲያናችን መሰረት የሆነው መጽሐፍ ቅዱስ ምን ይላል ነው። እና በገና የምስጋና መሳሪያ ነው፣ በግልጽ ያስቀመጠው የግዝ ቋንቋችንና የአማርኛ ቋንቋችን አትርጓጎሙ ያም ይሄም ብሎ ሊተረጉሞ ይችላል። ግን ወደ ማንነቱ ስንመጣ ግልጽ ነው። መሳሪያ ነው። ምስጋና መሳሪያ ነው። የተቀደሰ መሳሪያ ነው። ብቸኛ መሳሪያ ነው። በዛ አንጻር በዛ አቋም የሚገኝ ከማን ወረስ ነው? ከማን መጣ? እነማን ነበሩ? ይህን ነገር አስተላልፎ እዚያ ደርሱት። የምናውቀው ብዙ ታሪክ አለ የንግሥት ሳባን ታሪክ ገልጸናል የንጉስ ምኒልክን ታሪክ ገልጸናል የሌዋውያኑ አብሮ መምጣት የተወራ እጅግ በጣም ብዙ ጊዜ የተብራራ ሀሳብ ነው ግን ዜና ዲፐር ኮሽንስ ነው በጣም በውስጣዊ ማሰላሰል መመለስ ደግሞ ያለባቸው ነገሮች አሉ በገና ማን ነው የሚደረድረው ለሁሉም ሰው የተከፈተ በር ነው ወይ ይሄ ችሎታ ይሄ ሙያ ይሄ የስራ ዘርፍም ልንለው እንችላለን እንደ ነገስታቱ እንደ መኳንንቶቹ በነበሩበት አንጻር ነው ወይ? ምንድን ነው ያ ውስጣዊ እና እነዚህ ኪሪዮሲቲ ናቸው የሚመሩን። እውነትም ለመናገር በገናን ይበልጥ ለማወቅ፣ በገናን ይበልጥ ለመፈለግ፣ በገናን ይበልጥ ለመረዳት ማለት ነው። እንዲያውም አንድ ሰው ሲል የሰማሁት ምንድን ነው በገና ደርዳሪዎች ካላቸው ያቀማመጥ ደረጃ የተነሳ እንደው እንደ ተራ ሰውም አይታዩም ነበር ያለኝ። እውነት ይሁን ውሸት አላቅም እሱን። በሶሳይቲው ምን አይነት አቋም አላቸው? የቀደመው የነገስታቱ ደርዳሪዎች ሆነው ለረጅም ዘመናት አገልግሎት የነበሩ ደርዳሪያት አንዳበት ብንሰማው እንዴት በጣም ቆንጆ ነበር። ግን ያም ሆነ ይህ ደግሞ በትክክል የምንረዳበት ደግሞ የሚሰጠን የሆነ ያክል አለ በነገራችን ላይ በዚህ ጉዳይ ላይ ብቻ ብዙ ልንነጋገር እንችላለን በገና ስታተስ ምንድን ነው የበገና መደቡ በሶሳይቲ ውስጥ ምንድን ነው ትልቅ ርዕስ ነው ይገርማል በጣም ብዙዎች ይህንን ጥያቄ ለመመለስ ቢፈልጉም ግን ፍራቻ ውስጥ ይገባሉ ምክንያቱም ያቺ የፊውድሊስት ሀሳብ ትመጣለች ቀስ ብላ እና የደርግ መንግስት እስከወረደበት ሰዓት ድረስ ያሉት የበገና ደርዳሪያን ብዙሃኖቹ ተሸማቀው፣ ብዙሃኖቹ በዛ በነበረው የፊውዳሊስት ሀሳብ ነው አሁንም የምትመላለሱት፣ ያ የድሮ ናፋቂነታችሁ አሁንም አልለቀቃችሁም፣ እንደዚህ ናችሁ እየተባሉ ነበር፣ በአደባባይ ሲዘለፉ እና በጣም ብዙ ግፊት ሲደርስባቸው የነበረው ሙሉ ለሙሉ ሙያውኑ እስኪተው ድረስ ግን ከዛ ቀደም እስኪ ታሪኩን እናውሳው። በነ ኃይለ ሥላሴ ዘመን ንጉስ ኃይለ ሥላሴ በነ ምንሊክ ዘመን ከዛም ቀድሞ በነበሩት በደርዳሪዎቹም ነገስታት፣ በደርዳሪዎቹ መኳንንት፣ በነሱ ጊዜ የነበራቸው የበገና ደርዳሪዎች ስታተስ ምንድን ነው? ምንስ ነበር? የተለየ አቋቋም አላቸው ወይ? በቤተመንግስት ውስጥ አቀማመጥ አላቸው ወይ? የሚጠሩበት ሰዓት እንዴት ነው? በጣም ኪሮሲቲ የሚፈጥሩ ናቸው እነዚህ ጥያቄዎች። ግልጽ አድርጎ ለመመለስ ይቅርና በግልጽ እንኳን ለመቅረብ እና እነዚህን ነገሮች ጠይቆ ለመድረት የሚያስችል ምን አይነት አለን? ምክንያቱም እስከምናቆ ድረስ በጣም ብዙ ተጽፏል፣ ስለ ሌሎች መሳሪያዎች ስለ አዝማሪ ብዙ ተጽፏል፣ ስለ ገጣሚዎች ስለ አስለቃሽ እንኳን ብዙ ተጽፏል። ግን ስለ በገና ስንወያይ ግን ምንድን ነበረ ስታተሳቸው መደባቸው በማህበረሰብ ውስጥ ምንድን ነው? በጣም ትልቅ ነገር ነው እና መላምንታዊ የሆኑ እይታዎች አሉ። አሁንም ቢሆን እነዚህ መላምንታዊ እይታዎች በአንድም በሌላ መልኩ ሲብራሩ የሚያሳዩን የዛን ጊዜ የነበሩት ሰዎች እንዴት ነበረ በገና ደርዳሪዎች የሚመለከቱት፣ በምን አይነት መልኩ ነበረ በገና ደርዳሪዎች የሚመለከቱት፣ እንዴት አድርገውስ ነበረ አቀባበላቸው። እውነት ለመናገር በገና እንዳሁን ጊዜ እንደመስፋፋቱ ያኔ ሁሉም በገና ያውቃል ማለት አይቻልም። በጣም ሬር ነው፣ በጣም ሬር ነው። በገዳማት ውስጥ ሊኖር ይችላል፣ እውቅ መምህራን ባሉበት በጣም ራሳቸውን ላስገዙና ከዚህ ሙያ ጋር ለመዋሀድ ጥረት ላረጉ ሰዎች ያነ ኖሮ ሊሆን ይችላል። ለሁሉም ግን አልነበረም አሁን እንዳለው በየቤታችን እንደው እንደ መሰረታዊ እቃ ለምሳሌ እንደ ወንበር፣ እንደ ጠረጴዛ ገዝተ እንደምናስቀምጠው በብዙ ብዙሃኖቻችን ቤት ውስጥ በገና አለ። አሁን ላይ የእኛ ፓርት ኦፍ ላይፍ ሆኗል በገና። ስለዚህ አሁን ያላቸው የበገና ደርዳሪዎች ስታተስ እና ያን የነበራቸው የበገና ደርዳሪዎች ስታተስ ምን አይነት ነበር? ስ ን ባይወይ እና ይህንን እንዳነሳበት አንድ ምክንያት ያደረጋኝ ምንድን ነው? በጣም በሚገርም ሁኔታ በነገስታቱ ጊዜ ያበላል፣ ያጠጣጥ፣ ያቀማመጥ ኤቲክስ ነው የሚባለው ይሄ ፕሮቶኮል ነበረ እና ይህ በገና ደርዳሪዎችን ፕሮቶኮል ምን ነበረ? በጣም ያመራምራል። በጣም ጥያቄ ያስነሳል። መላምንትም ሊያስብል ይችላል። አንዳንዱ ስፔኩሌሽን ሊበዛበት ይችላል። ግን ምን ነበረ የእነሱ አቋም? በሶሳይቲው ተደማጭነታቸው እንዴት ነው በሶሳይቲ ውስጥ እንደው እንደው እሷ ሲመለከታቸው በምን አይነት መልኩ ነው የሚመለከታቸው? በጣም ደስ የሚሉ ጥያቄዎች ናቸው። ቢመለሱ እጅግ ለእኛም ትልቅ ብርሃን እውነት የሚፈጥሩ ናቸው ብዬ አስባለሁ። የሚፈነጥቅ ብርሃን ይታየኛል። እና ለዚህ ትውልድ ምን ትመክራለህ ሹራፌል ተብዬ ብጠየቅ ሁሌም ጠያቂ ሁን ነው። ከመጠየቅ ነው የሚገኘው መልስ፣ ከመጠየቅ ነው የሚገኘው ፍንጭ በዛውም ልክ አለመጠየቅ ነው የሚታጣውም። እንግዲህ ደጅ አዝማችነት እና በገና መመርመር አለበት። በገና መፈለግ አለበት። በገና መደመጥ አለበት። በገናን መወደድ አለበት። መቀረብ አለበት። መዳሰስ አለበት ለመረዳት እና እነዚህ ነገሮች ሲኖሩ ዊሃፍ ሶማች ለመነጋገር ማለት ነው እንግዲህ። የመጀመሪያ ፖድካስታችን ይሄን ነው። በጣም እንደምትወዱት ተስፋ አረጋለው። በጣም የሚያስደስቱ ሌሎች ብዙ ርዕሶች አሉ የምንወያይባቸው፣ በጣም የሚያስደስቱ በጣም ደግሞ አስተማሪ የሆኑ ፕሮግራሞችንም እሰራለሁ። እንግዲህ መሰነማበቻ የምትሆነንን አንድ መዝሙር ልዘምርላችሁ እና እንግዲህ ሳምንት ሰው ይበለን እላለሁ ማለት ነው